የጀርመን ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የሥራ ኃላፊዎች ከብፁዕ አቡነ ዲዮናስዮስ ጋር ተወያዩ። የጀርመን ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ሰኔ 26 ቀን 2017 ዓ ም ከብፁዕ አቡነ ዲዮናስዮስ ጋር በጀርመን በርሊን ተገናኝተው ውይይት ያደረጉ ሲሆን በሁለቱ አብያተ ክርስቲያናት መካከል ስላለው ግንኙነት እንዲሁም በአብያተ ክርስቲያናቱ ዙሪያ ስላለው የወደፊት እቅድ መክረዋል። በጀርመን በርሊን ቅዱስ አ እስማኤል ቤተ ክርስቲያን ውይይቱ የተደረገ ሲሆን የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን አሁናዊ ሁኔታን በተመለከተና የጀርመንና የአካባቢው ሀገረ ስብከት ሊያቋቁመው ባሰበው ገዳም ዙሪያ ማብራሪያ ተሰጥቷል። በእለቱም በጀርመን የካቶሊክ ቤተ ክርስቲያን ጉባኤ ጳጳሳት የበይነ ክርስቲያናዊ አንድነት ኃላፊና የማግደርቡርክ አገረ ስብከት ጳጳስ ብፁዕ ጌርሃርድ ፋይገ በውይይቱ በመገኘታቸው የተሰማቸውን ደስታ ገልጸው ጥንታዊቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ መልክ ለማወቅ እድሉን በማግኘታቸው ምስጋናቸውን አቀርበዋል